ትሄዳለህ ከሷ ጋር ትቆም። ሰባት በሰባተኛው ትወርዳለህ። እሺ። ከዛ እዛ ጋር ኩዊን ሰብዌይ አለ እና እዛ ጋር ትወርድና ግራውንድ ትገባለህ። ግራውንድ ከገባ በኋላ ልክ ታችኛው ላይ ኢስት እና ዌስት የሚል አለ። እሺ። ከዛ ዌስቱን ትይዝና ወደ ላይ ትሄዳለህ። እዛ ሄድክ በኋላ ምንድነው ታደርገው? ልክ ሴንት ክሌር የሚል ባቡር ላይ ተጽፏል። ሴንት ክሌር ስትወርድ ልክ እንደወጣ ከዛ እንደወጣ በኖርዝ በኩል እንደወጣ ፊት ለፊት የክሊኒኩን እንትን ታገኘዋለህ። ሱቅ ታገኛ በታ እስኪ እዚ ጋር ከዛ በኋላ እዚ ጋር ደግሞ ባቡሩ አለ ሁለት ደቂቃ ትጓዛለህ ወደ ሰባት ከደረስ ክበት በኋላ ይኸኛው የባቡሩ ነው ማለት ነው። ባቡሩ ነው። አየሁ ባቡሩ ነው። እሺ፣ ከለለ እሺ፣ ምንም ችግር የለውም። እሺ፣ እሺ፣ በቃ ምንም ችግር በጣም እኮ ነው እኮ አሁን ወይ ደግሞ እስኪ ሰላም ወንድሜ፣ ሰላም

እዛው ከባስ ስቴሽኑ ተወስኩና 32 የሚለውን ይዛ እቤት ድረስ ትደርሳለህ ማለት ነው። በቃ ምንም አጨናንቅም ወንድሜ። አውሬ አሁን ሰዓት ስላለኝ እንም ችግር የለውም። አሁን አሳያለሁ እስኪ። በጣም ጨንቆ ነበረ። የሚገርምህ አሁን እኮ አንዱ እኮ አሳይህ ብየው ጭራሹ ስብስብ አድርጉብኝ ይሄድ እና እኔ በቃ ያጋጥማል ያጋጥማል ምንም ቴንኪው ወንድሜ። አሁን አሳይሻለሁ በቃ የሚሄድበትን ቦታ ስለሌለው አብረን በጣም